ሌላ ነገር አጥቶ አደርጋለሁ ካልሽ፣ ቤዛ አንላቀቅ። ከዚህ ልጅ ጋር እንደዚህ አይነት ነገር ባጀምሪ ኖሮ ቴባ፣ እኔ ከናንተ ጋር ምንም አይነት ስራ አልሰራም። ማነው? ቆይ፣ ምን አድርግ ነው የምትሉኝ? ሊዶ ወደ ቤቷ ተመልሳለች ካለ ምናችሁ ሄዳችሁ መጠየቅ ትችላላችሁ። ማለት ሊዶ ወደ ቤት ተመለሰች ካለ ምናችሁ ሄዳችሁ ቤቷ መጠየቅ ትችላላችሁ። ለምን ጠፋችን በራሷ መጠየቅ ትችላላችሁ። እኔ ሀዘን ላይ ነኝ፣ በቃ በሀዘን ላይ ሀዘን። እንደዚህ ምን ፈልጋችሁ? አንተ ነበርክ ሊዶ ነገርከት? አይደለም ወይ? እናንተ ምን አገባችኋል? ምንድን ናችሁ? እና ታዲያ ለምንድን ነው ራስን የምደባበቁ? ራስን ስትደባብቅ ጊዜ በቃ ዲዱ፣ አንተ ጋር ነሽ ብለን ገመጥን እና መጣችሁ። ለፍቅር ወጣ በደቡታት ቤት ውስጥ ኔትወርክ የለም ታውቃለህ። የምትሯሯጥለት ዋጋ የምትሰጠው ነገር በሙሉ በጊዜው ካልሆነ ምን ጥቅም? ድካም ብቻ ነው። ምንድነው የምታወራው? እንደዚህ አድርጊ እንደዚያ አታድርጊ፣ ማለት ጥሩ ነው ያመስልሻል? በጣም ታሳፍሪያለሽ። ቤዝነት ሲጀመር አንቺ ማን ፈቅዶልሽ እዚህ ቤት እንደፈለግሽ የምትወጪው የምትገቢው? እኔ ባራሽ አይደለሁም። በወጣ በገባ ቁጥር የአንቺ ፈቃድ መጠየቅ አይጠበቅብኝም። እስኪ ራስሽን ተመልከች። ቆይ ማን እኔን ብለሽ ነው የምታስቢው? እኔን ማዘዝ የምትችይው ነው እንደሚመስልሽ? ወይ ደግሞ ሌላ አላማ ካለሽ ንገሪኝና እምታለሁ። ነገር ግን ቆም ብለሽ መንገድሽን ብታስተካኪ መልካም ነው። ቤዛው ጊዜ የተዘገበችው ስለ ነገሯ እንጂ የልብ የልብ እየሰጠሽ። ቆይ ጠብቁ ሁለታችሁም፣ ከዚህ ቤት ኡኡ እያላችሁ እንድትወጡ ማድረጋችሁ ለማለት። አንቺ ካልቀደምሽ ለእኛ አታስቢ፣ ችግር የለም ቆይ ማን ፈቅዶላችሁ ነው እዚህ ቁጭ ብላችሁ ቡና የምታፈሉት? የብርሽ ነው ወይስ እየቀለልሽ ነው? መቼም ቡና ለማፍላት ፍቃድ ይጠየቃል እንዴ? ደግ። በቃ ተረጋጋላችሁ። በጣም አሪፍ። እዚህ ቦታ ተመልሽ ይመጣል። አግቷል ተብሎ የተጠረጠረው ልጅ ናኦልን ዴቭ እና ደምቀ ሲከታተሉት እንደከረሙት በዛሬው ክፍል ላይ እቤቱ ድረስ በመሄድ ጥያቄያቸውን አፋጠውታል። የት ነው ያደረካት? አንተ ነህ ልጁን ያገትካት? በማለት ሲጠይቁት፣ ምንድን ነው የምትሉኝ? እኔ ለራሴ አዘንተኛ ላይ ነኝ፣ አታስጨንቁ ምንም የማውቀው ጉዳይ የለም ሲል ይመልስላቸዋል። ታዲያ ለምንድን ነው አንተ ነህ ያገትካት ብለው ይጠይቁታል? በመጨረሻ ላይ አዘን ላይ እንደሆነና ፍቅረኛውን እናቱንም እንዳጣ ሲያስረዳቸው እናትን ማጣት ምን ያክል ከባድ እንደሆነ እረዳሃለሁ ከኛ ጋር መስራት ከፈለግህ ብለው ስልክ ቁጥራቸውን ይቀያየራሉ። ስልኬንም ወስዳችሁታል፣ በምን ልደውልላችሁም ሲል ሲነግራቸው አራዳ አልነበር ኮይ፣ ከመቼው ፋራ ሆንክ? ብሎም ደምቀ ለናሆን ይመልስለታል። አደይ ለምን ለንጉሱ በዚያ መልክ በመጥፎ ወይንም በልህ መለስክለት ብላ በጥፊ አጮለች። ዴቭን የሚወዳት የሚያፈቅራት እኔ ሳልኖር ወይም እኔ ሳልኖርበት ነው ወይ ቡና እኔን ተነጥላችሁ የምትጠጡት አፈር ጠጭ ብላ ለአደይ ስትላት፣ አረ እራስሽ ጠጭም ስትል ለምለም መለሳላት አለኝ ኤላን ሊዲያ ተቀየመችው። ለምንድ ነው የማትጫወችው እንደ በፊት ውስጥ ለምንድ ነው የማታወሪኝ ብሎ ለሷ ሲነግራት እንደ ሆንክልኝ ነው የምሆንልህ አሁን ከአጠገቤ ውጣልኝም ምስትል ለኤላ ነግረዋለን። ሰላም ጤና ይስጥልኝ። ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ርፍርፍ ይበል። ሰራተኛዋ አደይ ክፍል አምሳ ሁለት ወቅቱ ተለቀቀ። በዛሬው ክፍል ላይ ሲፈልጉት የነበሩት ደመቀና ንጉሱ እሱ ነው ያገታት ብለው ሲከታተሉት የኖሩት ልጆች በዛሬው ክፍል እቤቱ ድረስ በመሄድም ጥያቄያቸውን ጠይቀውታል። አንተነህ ያገትካት የት አለች ልዱ ብለው ለናኦለ ሲነግሩት ምን እያላችሁኝ ነው? እኔ የማውቀው ጉዳይ የለም፣ ለራሴ አዘለይነኝ ምሲል ለነሱ ይመልስላችኋል። ታዲያ ስትሸሽም አልነበረም ወይ? ከአንተ ሌላ ማን ያግታታል? ብለው እጥያቄያቸውን ሲጠይቁት እኔ አላየሁም፣ ሄዳለች ምሲል ይመልስላችኋል። ንጉሱ ፍቅር ጋር ልደውልላት ብሎ ለፍቅር ሲደውልላት እቤት እንደተመለችነል እንደተመለሰች ትነግራለች። እናትን ማጣት ምን ያክል ከባድ እንደሆነ እረድሃለሁ። ከኛ ጋር መስራትም ከፈለግህ ብለው ስልክ ቁጥር ሲጠይቁት እንዳልደውልላችሁም ስልክን ሰርቃችሁኛል በማለት ይመልስላቸዋል። አራዳ አልነበርኮይ ከመቼው ፋራ ሆንክ ብሎ ወደ መቀለና ወል እየነግራል። ወደ ውጪ ወጣቸው ስልክ አውሩ እዚህ ኔትወርክ የለም ብሎ እነገራቸው። ጥለው ተሄደዋል። አብረው እንደሚሰሩ ነግረውታል ማለት ነው። የቤት ሰራተኛ አደይ እኪችን እንደቆመች ለምለም ወደዛ ክላስ ትገባና አንቺ የዋህና መልካም ሰው ነሽ። እኔ በአንቺ ቦታ ብሆን አላደርገውም ነበር እንደዚያ አሰቃይቷት ፖሊስ ፖሊስ እንዲለቀውና ነፃ እንዲወጣ ያደረገችው ሊዱ የገረመችኝ እሷ ናት። ቆይ ትወደዋለች፣ ታፈቅረዋለች ወይም ምስጥል ለአዳይ ስትነግራት አረ እንደሱ አይደለም ልጁ ያሳዝናል፣ አዘንተኛ ነው። አሁን ላይ ምስጥል በዛ መልክም አይደለም ብላ ለለምለም ስትመልስላት መልስላት የባርኮት የሚስት ወደ ኪችን ትገባና ማንን እያማችሁ ነው በማለትም ቸውን ድርሻ አከፋፍላ ትነግራቸዋለች። አንቺ ስላልሽን አይደለም የምንሰራው የምፈራሽ መስሎች ነው ወይ ብላ ለምለም ትመልስላታለች። አንቺ ነሽ የአባ ያቀበጥ ሻት ወይንም እንደዚህ እንድትናገር ያደረግ ሻት ማን ነው የልብ የልብ የሰጣችሁም ምስጥል ለአደይ ትነግራታለች እኔ ስራዬን ጠንቅቄ እሰራለው አንቺ ስላልሽኝ አይደለም ስራዬን የምሰራው ምስጥልም ለእቤዛ አደይ ነግራታለች ተናዳ ወደዛ ተወጣና ቆይ ሰራተኛዋ እኔነኝ ወይንስ እነሱ ናቸው በማለትም ለራሷ አውርታለች አንቺ ማነሽ እስኪ እራሽኒውም ምስጥል ለምለም ለቤዛ ነግራታል። ተናዳ ወደ እክላሷ ትሄዳለች። ፍቅር ወደ ዴፍ እክላስ እትሄድና አሁንም እንደምትወደውና እንደምታፈቅረው አይኔን አይተህ ተረዳ ልቤንም አንተን እንደሚያስብ ነው ብላ ተናግራዋለች። እስኪ አይኔን ተመልከት ብቸኝነቱ ተመችቷታል እያለህ ነው ወይ? እንዴት ነው? እስኪ ንገረኝ እያለችው ለሱ ተነግሯል። እባክሽ ከክላሴ ውጪ ልኝ ቀኔን እንዳታበላሽብኝም ብሎ ለሷ ይነግራታል። አንተ አልገባ አለህ እንጂ አደይ ያንተ አትሆንም ትክክለኛ የምወድህ የማፈቅርህ ትክክለኛ ሚስትህ እኔነኝም ስትለው ለሱ ስትነግረው እባክሽ በእኔና በአደይ መካከል አትግቢብን እኔና እሷ መቼም ቢሆን አንለያይም ብሎ ለሷ ይነግራታል። አንድ ነገር ልንገርሽ ራሽን ሁኜ ልሰው ሰዎች መልካም ሁኚ፣ ሰዎችን በዚህ መልክ አትመልከቻቸውም ብሎ እሱ ይነግራታል። እሺ እንደዛ ካልከኝ ያልከኝን አደርጋለሁ ብላ ትለዋለች። እኔ ስላልኩሽ አይደለም ለሰዎች መልካም የምትሆኝ፣ በቃ ለሰዎች መልካም ሁኚ፣ ራስሽን አሳምኙ ብሎ ለፍቅር ይነግራታል። የባርኮት ሚስት ክላሷ ተቀምጣ እየተቀባባች ነበር። ወዴት ልትሄጅ ነው ብላ ፍቅር ወደ ክላሷ ገብታ ስትጠይቃት ምን አገባሽ አንቺ ብላ ትነግራታለች። የናኦልን ቤት ታውቂዋለሽ ወይም ብላ ትጠይቃታለች። አላውቅምም ብላ ትነግራታለች። ለምንድነው ደግሞ እዛ አሄደሽ ስለኔ አንድ ነገር እንዳ አስቢ ብላ ታስጠነቅቃታለች። ላንቺ ምን ብዬ ነው እንደዚያ የማስብልሽም ብላ እንዲሁም ደግሞ ከነቃሽም እየቀራደም ብላ ነግራታለች። ዴቭም በጣም ተናዷል። ደመቀና ንጉሱ መንገድ ላይ ወግ እያደረጉ ከመቼ ወዲህ ዛሬ ወግ አደረግ ብሎ ንጉሱ ለደመቀ ይነግሯል። ሁልጊዜ ጊዜ ታዲያ እየሮጥን እግሬ መነመነ በማለት ለሱ ይመልሳል። አንድ ነገር ልንገር አደይ ናፍቃኛለች ብሎ ለደመቀ ይነግረዋል። ታዲያ ምን ላድርግ ብሎ አንተ ሁልጊዜ እንደናፈቀች አይደለም ወይ ሳትናፍቅ መቼ ውለ አድረህ ታውቃለህ ብሎ ለሱ ሲመልስለት ወደዛ ቤት መሄድ አለብንም ብሎ እየነግረዋል። ለመሄድም ተስማምተዋል። ናቆል እንደተቀመጠ በጣም እያሰበ ስለተፈጠረውም ነገር እግዚአብሔር ይመስገን እያለ ፈጣሪውን እያመሰገነ ነበር። ሁለቱን የመሰለ እህት ስለሰጠኸኝ እግዚአብሔር ይመስገን እያለ አሁንም በድጋሜ እያመሰገነ ይገኛል። ሊዲያ ክላሷ ሆና እየጨፈረች እሱ ሲደርስባት እንዴት እንደደነገጠች እና ልትወድቅ ስትል እሱ ያቀፋትን ጊዜም እያስታወሰ ነበር አንቺ ለቤተሰቦችሽ የለሽም ሞተሻልም ያለበትንም ጊዜ እያስታወሰ ነበር በሀሳብ ደመቀና ንጉሱ ወደዛ ቤት ሄደው በሩን ሲቆረቁሩ በሩን የሚከፍትላቸው ሰው ያጣሉ አደይ ብትኖር በሩን ተከፍትልን ነበር ባትኖር ነውም፣ በማለትም ደመቀ ለንጉሱ እየነግሯል። ቤዛ ደረጁ ላይ እንደተቀመጠች ሊዲያ ወደ እታች ስትወርድም የት ልትሄጅ ነው በማለት ጠይቃታል። እኔ እምልሽ የናኦልን ቤት ታውቀዋለሽ ወይ? ስልክ ቁጥሩንም ካለሽ ስጭኝ ብላ ትነግራታለች። አውቀዋለሁም፣ ስልክ ቁጥሩም አለኝ፣ አልሰጥሽም ስትላት እንቅት አደርጋታለች። ለምንድን ነው የምሰጥሽ? በሩን ሲቆረቁሩ አደይ ትከፍታለች። የኔ አደይ ብሎ ሲላትም፣ አንቺ ልጅ ይህን ልጅ በአንቺ ምክንያት እኮ እየተጎዳ ነው፣ ሊሞትብሽ ነው። ለምንድን ነው የማትረጅው? በአንቺ ፍቅር እኮ ልጁ ተጎዳ፣ ብሎ ለአደይ ሲነግራት፣ እናንተ እንደ ሕፃን ምን ፍቅር ፍቅር እያላችሁ ትጃጃ ያላላችሁ ወጣት አይደላችሁም ወይ? ስራ አትሰሩም ወይ? ለምንም ስራ በስራአት ስራት ሰሩን በማለትም ተነግሯል። ፍቅር ሀብታም ድሃ ትንሽ ትልቅ አይልም እኮ አደይ፣ እኔ ደግሞ አሁንም ልቤ ነው ልቤ አንቺን ነው የምወደው። ለምንድን ነው የምትንቂኝም? እኔ ላንቺ አንስሻለሁ ወይ ብሎ ንጉሱ ለአደይ ሲነግራት፣ የማነስን ጉዳይ አይደለም ይሄ፣ በቃ እኔ አልፈልግህም፣ እኔ ያንተ ሰው አይደለሁም ስትል ተመለስለታለች። ፍቅር አለች ወይ ልግባ ብሎ ደግሞ ደምቀ ሲጠይቃት፣ አዎ አለች ግን የእሷን ፍቃድ መጀመሪያ መጠየቅ አለብኝም፣ ስትለው ለሱ እነግረዋለች። የማነስ ጉዳይ አይደለም። ይሄ በቃ እኔ አልፈልግህም፣ እኔ ያንተ ሰው አይደለሁም ስትል ተመለስለታለች። ፍቅር አለች ወይ ልግባ ብሎ ደግሞ ደምቀ ሲጠይቃት አዎ አለች። ግን የእሷን ፍቃድ መጀመሪያ መጠየቅ አለብኝም፣ ስትለው ለሱ እነግረዋለች። ሊዲያ ወክ መውጣት እፈልጋለሁም ብላ ከዴቭ ጋር ወደ ውጪ ወክ ወጥተው ነበርና ሲመለሱ እበሩ ላይ ቆመው ያዩአቸዋል። መጀመሪያ እንዴት ነሽ? አንቺን ልንጠይቅሽ ነው የመጣ ነው። ተመችቶሻል ተመችቶሻል? በማለትም ደመቀ ሲነግራት አትንካኝ ብላ ሊዲያ ቀበጧ ለእሱ ስትመለስለት ተስማምቶሻል ማለት ነው እገታው ይላታል። ወደ ቤት እንደገባ ፍቅርን አየት ሲያደርጋት አልናፈኩሽም ወይ? እንዴት ነሽም? ናፍቄሻለሁ ማለት ነው ብሎ ለእሷ ሲነግራት፣ ምን ልትሰራ መጣ? ውጣልኝ ከዚህ በማለት ለደመቀ ትነግረዋለች። ሰው ሲመጣ ተፍ ተፍ ብሎ ቡናም ምግብም አቅርቦ ያስተናግዳል እንጂ እንዴት እንደዚት ያለሽ? ብሎ እሱም እየናገራል ዴቭ በሩ ጋር ሲገባ እንግዲህ እየታገሉ ነበር። ምክንያቱም መንክሰ ሁለቱ እሲታሉ ንጉሱ ለምን መጣ ብሎ ዴቭ ሲናገረው በአደይ ጉዳይ ደግሞ ዴቭ ለመጣበት በጣም ይቆጣልና እዚህ ምን ትሰራለህ ብሎ እንቃ አድርጎት ንጉ ንጉሱን ሊመታው ሲል አንተ በሁለቱ መካከል ምናገባ ነው፣ አንተም ፉንቃ ገብቶልሃል ከአዴ ብሎ ለደመቀ ሲመልስለት፣ ደመቀን ንጉሱ ደግሞ ሲመታው ሁቤዛ ውእታውን አቀለጠችው። ኤላ እሳሎን ተቀምጦ ነበርና ያቺ ፍቅር ተንኮለኛዋም እንደመጣች ቡና ተዘጋጅቶ ከበርኮት ጋር አንቺ ጠጥተሻል ብዬ ነው ያልጠራሁሽም ስትላትም አፈር ጠጭ ብላ ስትመልስላት ቤዛ ለምለም እንዴት እንደዚት ያለሽ አንቺ ራስሽ አፈር ጠጭ ብላ መልሳላት አለ። ቤዛ የነበረባትን የቤቷ ጉዳይ አስጨንቋት ለ ኤላ ስታማክረው ጓደኝነት ለመቼ ነው? ግማሹን አንቺ ፈልጊ፣ ግማሹን እኔ እች ልሻለሁ ብሏት እሷ ያመትቅ ተደስታ እቅፍ ስታደርገው ለምለም ስታያቸው ለምለም በጣም እንተናደዳለህ። አንቺ ለምንድ ነው ከኤላ ላይ እንደዚህ አይነት ነገር? ስንት ጊዜ ነው የምነግርሽ? ለምን አትረቂምም? መሰተ ለሷ ስትነግራት፣ አንተ እሷ በጣም መጥፎ ሰው ናት ብላ በጣም በቀናት ለም ለምትንጨረጨራለች፣ የምታፈቅረውን ባለቤቷን ስላቀፈችበት አንቺ ለምንድ ነው እንደዚህ የምትቀኚው? እኔ ችግሯን ስለ ተጋረኋት ልታመሰግነኝ ነው ያቀፍኳት እንጂ ለምን እንደዚህ ታስቢ ታገኛለሽ ከአሁን በፊትም በሊዱ አሁን ደግሞ በቤዛ ለምንታት ያገኝኛለሽ የኔ ቀናተኛ ሚስት ብሎ ለለምለም ይነግራታል። በጣም እሷም ያለውን ነገር ትነግረዋለች። ሁለቱ እንደ ተቃቀፉ አደይ ወደ እነሱ ጋር ስትገባ አደይ ተሽኮረመመች። ሁለቱ ተቃቅፈው እንደነበር በጣም እሳቁባት። ፊቷን አዞረችና አደይ ተመልሳ ትሄዳለች። ያቺ ተንኮለኛዋ ፍቅር ደግሞ ሳሎን እንደተቀመጠች በር እየተቆረቆረ ነው። እክፈጄ ብላ ለእሷ ትነግራታለች። እሷ ቤተሰብ ጋር አደይ እያወራች ነበር እና እትዬ ስትመጣ የባርኮቴን አደራ አስረክቤ እመጣለሁኝ አስረክቼ እስከዛው ራሳችሁን ጠብቁም መስተል ለእህቷ አናግራታለች። እንግዲህ ቤዛም በጣም ወደዛ ቤት ለመሄድ ወደ ናኦል ጋር ለመሄድ ለምን እንደወሰነች አይታወቅም። ናኦል አዲስ ቤት የቤት እቃ ገዝቶ ሚስቱን ሰፕራይዝ አድርጓታል። እሷ ደግሞ እውነት ነው ወይ አላመንኩም መሰትለው ለሱ አመስግነዋለች። በቃ በዚህ አዲስ ህይወት ፍቅራችንን እናጣጥማለን በአዲስ ቤትም ብሎ ለለምለም ይነግራታል። እሷም ታመሰግናለች። ያኛውን ቤት እናከራየዋለንም በማለት ለእሷ ይነግራታል። ባለችበት ደረጃ ላይ ለምለም ደስተኛ። ደመቀም በጣም ተናዷል። ደስ ስለመጠው እክላሱ ገብቶ በጣም እንደተናደደ አደ ገብታ እንዴት እንደዚህ ታደርጋለህ ብላ ለዴቨ ስትነግረው እንዴት ለእኔ እንደዚህ ያለሽ እኔ ነኝ በእናንተ መካከል የገባሁት ማለት ነው ስለ እማላውቅ ነው ሲላት በጥፊ ግጥም አድርጋ ያንን የምወዳት ላይ በጥፊ ታጮለዋለች። እሱም ይናደድና ይቀመጣል። ናኦል እንግዲህ በመጨረሻ ላይ እነኛ ሰዎች ስልክ ይደውሉለትና ለምን ደወላችሁልኝ? እኔ አልፈልግም ብሌኔን ገላችሁብኛልም፣ ሲል ለእነሱ እንደነገራቸው በር ተቆረቆረበት። ማን እንደመጣ አይታወቅም። በቀጣዩ ክፍል ነቁል እቤት እንደተቀመጠ ለምን በር ተቆረቆረበት? ማን ሲሆን እየመጣው ያንን በቀጣይ ክፍል የምናዩ ይሆናል። ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።